በቤተሰብ ህጉ አንቀጽ ሰባ ስድስት ላይ በተደነገገው መሰረት ጋብቻ በፍች የሚፈርስባቸው መንገዶች ሁለት ሲሆኑ አንደኛው በሁለቱም ተጋቢዎች ስምምነት መሰረት የሚደረግ ፍች፣ ሌላኛው ደግሞ ከተጋቢዎች በአንዱ ወይም እንደ ነገሩ ሁኔታ በሁለቱም በኩል ለፍርድ ቤት በሚቀርብ አቤቱታ መሰረት የሚደረግ ፍች በመባል ይታወቃል። በስምምነት ፍች ማድረግ ማለት ምን ማለት ነው ወደሚለው ጥያቄ ስንመለስ ባልና ሚስት በስምምነት ለመፋታት የወሰኑ እንደሆነ የፍች ስምምነታቸውንና ፍችው የሚያስከትለውን የህግ ውጤት የሚያስከትለውን የህግ ውጤት በጽሁፍ ለፍርድ ቤት በማቅረብ ፍችው እንዲጸድቅላቸው መጠየቅ እንደሚችሉ በመርህ ደረጃ የተደነገገ ሲሆን፣ በልዩ ሁኔታ ግን ተጋብተው ስድስት ወር ያልሞላቸው ባልና ሚስት በስምምነት ለመፋታት አይፈቀድላቸውም በማለት በህጉ ተደንግጓል። ባልና ሚስት ለፍርድ ቤት በሚያቀርቡት የፍች ስምምነት ላይ ለመፋታት የወሰኑበትን ምክንያት መግለጽ ከፈለጉ ይችላሉ። መግለጽ ካልፈለጉ ግን እንዲገልጹ ሕጉ አያስገድዳቸው። ምክንያቱም ደግሞ በመካከላቸው ያለውን አይብ ወይም ነውር ለውጭ ማውጣቱ አስፈላጊ ስላለመሆኑ ከሕጉ ለመረዳት ያስችላል። በስምምነት ፍች ማድረግ የሚባለው ባልና ሚስት ፍቺ ለመፈጸም ተስማምተውና ወስነው ውሳኔያቸውን ለማጸደቅ ወደ ፍርድ ቤት ሲሄዱ መሆኑን ከሕጉ ለመረዳት እንችላለን። ባልና ሚስቱ ፍቺውን ብቻ ሳይሆን የፍቺውንም ውጤትም ማለትም የልጆች አስተዳደግን፣ የብድር አከፋፈልን፣ የንብረት ክፍፍልንና መሰል ጉዳዮቻቸውን አብረው ተስማምተው በተመሳሳይ መልኩ ከፍቹ ስምምነታቸው ጋር ለፍርድ ቤት አቅርበው ማጸደቅ እንዳለባቸው በሕጉ ተደንግጓል።